97 የሚል ፈልግ97 አገኘኸው ነው። ተጫነው፣ ቁጥሩን ልጫነው፣ እራሱን ቁጥሩን ስትጫነው ይመጣልሀል። እሱ እንዲገባው ነው ይታያል። ዘ ትሮስ የስስ ዳባር ነው። አሁን መስክሊን ይላል፣ ወርድ የሚል የለም ዘጠኝ ሁለት ላይ ግባ አንዴ። ማለት አሁን ፊደል ማስተማር በጣም ነው የሚከብደው። ለዛ ነው የምልህ ሰርች አድርግና አጥና ያምልህ። ለዛ ነው ዲፌንድ እንዳታደርገው አዲስ ነገር ስትሰማ፣ ማለት ለተወሰነ ጊዜ ቢያንስ ጥናት ለማድረግ ማለት ነው። አሁን ብዙ ነገር ለማውራት እንችል ነበር። እንዳናውራ የሚያደረገን ነገር ምንድን ነው? እያንዳንዱ ፊደል ፊደል ነው የምናስተምረው። ዘጠኝ ሁለት ላይ ግባ እዚያ ጋር ማለት ነው። በነብዩ በኤርሚያስ የተባለው የሚለው ላይ የተባለው ላይ በነብዩ በኤርሚያስ የተባለው ቃል ብሎ ነው የሚያስቀምጠው። 1967 ግባ። 1697 ግባ። 1697 ስትሮንግ ነበሩ እዛው ላይ የገባበት ላይ 92 ላይ ዳባር የሚል የለውም። በቃ እሱ ማለት ነው። አሁን አይ ቲንክ እኔ አሁን ፊደል ምናምን ነገር እያንዳንዱ ማስተማር አልችልም። እራሱ ማለት ነው ከስር አንዳንድ ልጆች ዲፌንድ ማድረግ እንችላለን የሚሉ ሰዎች እያየሁ ነው ያለሁት። እና ምናልባት እስቲ ጃቢር አለ አለው አለው አንድ ቁጥር ይጻፉ፣ አስገባችኋል። አንዳንድ ቁጥር ጻፉ ዳንኤል 9 24 መነጋገር አንጾኪያን አስገባው ትሩዛ አዳምጠን እንግዲህ ስናወራኛ አይ ችግር የለው ን አዳምጣለሁ። ግን ዳንኤል 9 24 የሚናገር ያለው አመፃን የጨርስ ኃጢአትን ያስተሰሪ ነው የሚለው ቅድስተ ቅዱሳኑንም ያገባ ዘንድ ነው የሚለው አንዴ በቃ ምክንያት ምን ያውን ከእንደገና አሁን ፊደል አላስተምረህም። አንተ ስለ ፊደሉ ሳይሆን አሁን አጥንተና፣ ምክንያቱም ቫይረስ እንዴት ሆኖ ነው ኃጢአትን የሚያስተሰርው? ሌላ ሰው አስገባ። ስለ እንትን አይደለም የሚያወራው፣ ስለ መሲሁ አይደለም የሚያወራው። የሚያወራው አጠቃላይ ፈጣሪ ምን እንደሚያደርግ ነው የሚናገረው እንጂ ስለ እንትን አይደለም። አንጸፍ ይሰማል? ይሰማል? ይሰማል? ሰላም አለ። ጫጫታ ላይ ነው ያለው። ምን አልከኝ? ጫጫታ ላይ ነው ያለኸው? ኦ በጣም ከጎረቤት ወጣ ብለህ የሆነ መኝታ ቤት ነገር ግባ እና አወራኝ። ሰላም መህምሬ መህምሬ፣ ፎሎ አድርጉት። አንድ ሺህ ሁለት መቶ ሰዎች እዚህ ፎሎ አላደረጋችሁ። ቫይዶ የዘላለም ጽድቅ የሚለውን እስቲ አብራራል። ሰባ ሱባኤ እኮ አለ እኮ አመጻ ይጨርስ አጥያትን ያሰሰሪ። ዘላለም የሚለው ደግሞ እስከ ተወሰነ ጊዜ ነው። ኦላም ነው የሚለው የሚጠቀመው። ኦሆላም የሚለው ነገር ማለት ነው። ኦሆላም ነው የሚለው። አይተ ከሆነ እንትን ላይ ማነ ዘዳግም ላይ ባሪያ ባሪያ መሆን ቢፈልግ ጆሮን በስተ ለዘላለም ባሪያ አድርገው ይላል አይልም። አሁን ለሰባት ዓመት አልወጣም ካለ ባርነትን በቤቱ ባርነትን ከመረጠ በደጅ ላይ ጆሮን ብሳው። እዛው ይኑር፣ አንተ ቤት ይኑር ይለዋል። ዘላለም ባህሪ አድርገው ይላል። ለዘላለም ሲልም ማለት ነው ኢንድለስ ማለት ነው። በቃ እንደዛ ማለት ነው። ዲስፔንሴሽናል የሆኑ ነገሮች ላይ ለማመልከት ይመጣሉ። ዘላለም የሚለው ቃል ኦላም የሚለው ቃል በአቤል ላይ በአራት ይከፈላል። ኦላም የሚለው ቃል አንደኛ፣ መጀመሪያና መጨረሻ ላይ የሌለው ነገር፣ ሁለተኛ፣ መጀመሪያ ላለው መጨረሻ ላለው መጀመሪያው ለሚታወቅና መጨረሻው ለማይታወቅ ነገር ይገባል። ሶስተኛ፣ መጀመሪያ ላለው መጨረሻ ላለው መጀመሪያው ለሚታወቅ መጨረሻው ለሌለው ነገር ይገባል። አራተኛውና የመጨረሻ ነገር መጀመሪያ ላለው መጨረሻው ለሌለው ግን መጀመሪያው መጨረሻው ለማይታወቅ ነገር ኦላም የሚለው ቃል ይገባል። የተለያየ ተረጓጉማለሁ። አሁን ነጥቦ ያለው ግን ሀያ አምስት ላይ ነው ያለው ሰባት ሱባ ይጠቀምበት ማለት ነው። እሱ መቀጠል የምችል ከሆነ ትቀጥላለህ ማለት ነው። አዳዲስ ነገሮችን ስነግርህ እንትን ማትለኝ ከሆነ ወደ ሌላ ሰው ላስተላልፈው ነው። ይሄኛው ሙግት ክርስቲያኖቹና አይሁዶችም ስለሚከራከሩበት ከሆነው ነው። ሆኔ የአይሁዶችን ነው የምሞግተው ሙሉ ለሙሉ ኮምፕሊት የእነሱ ነው የምቀበለው። ለምን የኢየሱስ ከመምጣቱ በፊትም ይህንን አንደርስታንድ የሚያደርጉት ሚድራሽ በሚባለው ነገር፣ ታርገም ላይ እንትን በሚሉት ላይ ታልሙዲክ የሆኑ ሶርሶች ላይ በተመለከተው እንደዛ ነው የተረዱት። ያ መረዳት ስህተት ከሆነ ኢየሱስ ከመምጣቱ በፊት ተሳስተው ነበር እነዚህ ሰዎች። ኢየሱስ ስለመጣ የቀየሩት ነገር አይደለም። እሱ ነው። መጨረሻ ላይ አይሁዶች ይሄ ትንቢተ ዳንኤል 9:24 ለክርስቲያኖች ያዳላል አልኩ አላሉ። ማን ነው እንደዛ ያለው? ከነ ዴቪድ ውድስ ጋር ማን ነው ስሙን ረሳሁት። አንድ ጆሽ ማን ሲከራከር እንደዛ አለ። ማን ማን የሚባለው? አፍቱ ሰርች ምን ምን ቪዲዮ ላይ ሆሮ ሆሎን ፈለገ ልታመጣው ነው ያ ነሻንተው አስደምጠን እስከዛ ለቤሊ እድሉ እንስጠው። በኋላ ላይ ታመጣዋለህ። ቤሊ ሰላም ነው እንዴት ናችሁ? ሰላም ነው እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሰላም ነው። ሰላም ነው። ዲፌንድ ልታደርግ ነው ዳንኤል ዘጠኝ ሀያ አምስትን አይደለም እኔ ጥያቄ ነበረኝ። ሰው እንዴት ብሎ ነው ገነት የሚገባው የሚለውን ነገር በሙስሊም እንድታስረዳኝ ነበር። ኦኬ እኛ የጀመርነው እንትን ስላለ ዳንኤል 9 25 ላይ ያለውን እንጨርስና እንነግራለን፣ ከፈለግህ ከታገስክ ማለት ነው። እሺ ኦኬ። የኔ ቀላል ነገር ደስ ስለሆነ ብትመልስልኝ ደስ ይለኝ ነበር እኮ፣ አሁን ግን አረስት ይዘናል። እንዳይደባለቅ አየህ፣ አዳማጭም ታችም ስላለ ልጁም ደግሞ እየቆራን ስላለ እሱ ላይ ማውራት የምችል ከሆነ ትሄዳለህ፣ ማውራት ካልቻልክ ግን ትታገሳለህ ማለት ነው። አያልቅም አይደል? ያልቃል። ብትቆይ የሆነ ይሟሟል። አይ መሟሟት ሳይሆን ልጁም እስከሚ እንትን እስከሚደ ማለትነውይስላልከው ይሟሟል ወይ ጥያቄ ለነገ ማድረግ አይችልም። ምን ይሟሟል? ስለዚህ ትና ማለት ነው፣ ያለ ጥያቄ መኖር ትችላለህ። እና ያኛውንም ከቴዎሎጂካል ክርክሩ ይልቅ ለሰው ልጅ የሚጠቅመው እንዴት ነው የሚዳነው? የሚዳነው በጣም መወደው አረስት ነው፣ ወላሂ በጣም መወደው። ስለ ሳሊቬሽን ከፈለግ ማውራት እንችላለን፣ ከዘርትረት ጀምረን ሁ ዘይንዶብ ዘዴ። ለምን መሰለህ ሰው ልጅ በዛም አለ በዚህም በክርስትናውም በእስልምናውም ዘይንዶብ ዘዴ በቃ መዳን ነው። ገነት የሚባለውን ቦታ ለመውረስ ነውና በምን ይዳናላይ እርስ የለም ብዬ ተክርስና በስልምና ከፈለግ ከኔ ጋር ታወራለ። በጣም መወደው ወላ ከዚኛው ይልቅ የኛውን ነው መወደው። እኔ አረስቱ ግን ምንድና አሁን የተጀመረ ነገር አለ እኔ መንገዱ አሁን እኔ እንትን ስላለኝ ነው አሁን ምን ተስፋ አለው ተስፋ አለ ወይ? ለመዳን በስልምናስነኮምልኩ አሪፍ ነገር ነው፣ ግን አሁን አቸኩል እንደ ጓያ ነቃ የፍለፊታችንን ብቻ እንመልከት እና ሸማ የሚለበሰው በየፈርጁ ነው አደለ? እኔ ጓያ ነቃ አላቅም። እሺ ሸማ የሚለበሰው ስለዚህ፣ አሁን ጠብቅ ማለት ነው። አሁን የተጀመረው አረስት አለ፣ በአረስቱ እጠብቃለሁ። እኔ አዲስ አበባ ነኝ፣ ጓያ አላውቅም። ግን እሺ ይሁን፣ በቃ እጠብቃለሁ። አይ ችግር የለውም፣ ምሳሌ ነው። እኔም አዲስ አበባ ልጅ ነኝ እኮ ሞሮኮ እየፈለግኩት ነው። ቪዲዮ ሌላ ቀን ታመጣዋለህ፣ ችግር የለው። ሳብእስቲ አሁን አመፃን ይጨርስ የሚለውን ቃል ኃጢአትንም ይፈጽም በደልንም ያስተሰርይ የዘላለምን ጽድቅ ያገባ ራእይንና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ የሚለውን እስቲ ቃላቶች እስቲ ወሒዶ አስተንትንልን እስቲ። ስለዚህ ምንድን የሚለው ዳኔ ዘጠኝ አመፃ የጨርስ ማ የጨርስ የተባለው ማን ነው? ሳብጄክቱ ማን ነው? ያው ሳብጀክቱ ቀጥሎ ነው። ስለሱ የሚናገረው ከአመፃ የጨርስ አጥያት ይፈጸም በደል ያስተሰሪ የዘላለም ጽድቅ ያገባ ራእይና ትንቢትን ያትም ቅድስተ ቅዱሳንን ይቀባ ዘንድ በህዝብና በከተማይቱ ላይ ሰባ ሱባዔ ተቆጥሯል እና አለ ቅድስተ ቅዱሳን ይቀባ ዘንድ አለ። የሚቀባው ማን ነው? ቅድስተ ቅዱሳን የተባለው ማን ነው በዚህ አረስት ውስጥ ቴምፕል ውስጥ ያለው ነው። ቅዱስ ተቅዱሳቱ የሚቀባው ቀቢው ማነው? ቤተ መቅደስ ውስጥ ያለው የውስጠኛው ታቦቱ የሚቀመጥበት ቦታ ቅዱስ ተቅዱሳ ነው። ይቀባ ዘንድ እንትና ማን ነው ቀቢው? አሮን ነው። አንተ አሁን በገባህ አንተ ኤክስፕሌን አድርግልኝ እኮ ሁን። ስለ ኢየሱስ ነው ካልክ ኢየሱስ የቀባው ነገር አለ ወይ? ኢየሱስማ ሊቀ ካህኑ ስለሆነ ነገር ይጨርሳል። እሱ የተቀባ ነው ወይስ የቀባ ነው ክርስቶስ? ክርስቶስ መሲሁ ነው። ከላይ የተቀባ ነው። የቀባ ነው ወይስ የተቀባ ነው ነው ጥያቄው? ከላይ የተቀባ ነው። ስለዚህ የተቀባ ከሆነ ሐዋርያ ስራ 10፡38 ላይ ቀቢው ማን ነው ይላል? እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ ቀቢው 9፡24 ላይ ይቀባ ዘንድ የተባለው ማን ነው ቀቢው? ራይና ትንቢትን የሚያተመው ማን ነው ራዕይና ትንቢትን እኮ የተነገረውን ራዕይና ነቢያቶች ያዩትን ራዕይና የተነገረውን ትንቢት ሊፈጽም ነው የሚለ ያለው ቅድስተ ቅዱሳን ይቀባ ዘንድ ያለው ቀቢው ማን ነው? ነው ያልኩ። ቀቢውም አታሚው ማን ነው? እዚህ ጋር በደልን የሚያስሰረው ማን ነው? ክርስቶስ እኮ፣ ቀቢውም ክርስቶስ ነው። ኖ ክርስቶስማ እኮ ምን ያደርጋል አለ? እዚህ ጋር የሚሰራውን ነገር ነገርን አመፃ ይጨርስ ኃጢአትን ይፈጽም በደልን ያስተሰሪ የዘላለምን ጽድቅን ያገባ ራይና ትንቢትን ያትም ቅድስተ ቅዱሳን ይቀባ ዘንድ በህዝብና በከተማይቱ ላይ ሰባሰባይ ተቆጥሯል እናል። አሁን ይህንን ሁላ የሚሰራው ስለ አንድ ፐርሰን ነው የሚያወሩ አይደል? አሁን እዛ ላይ ክርስቶስ ቤተ መቅደሱን በራሱ መስሎ ይነግራቸዋል አይደል? ኖ የሚቀባው ማን ነው እኮ ነው ጥያቄው። ቅድስተ ቅዱሳን የሚ አሁን ቅድስተ ቅዱሳን የሚባለው በአዲስ ኪዳን ላይ ማን ነው? በአዲስ ኪዳን ቅድስተ ቅዱሳንማ ክርስቶስ ራሱ ነው። ስለዚህ ቀቢው ማን ነው? አሁን እዚህ ጋ አመፃ የሚጨርሰውም ኃጢአትን የሚያስተሰርየውን በደልን የሚያስተሰርየው ትንቢትን የሚያትመው ቅድስተ ቅዱሳንን የሚቀባው ማን ነው? ቀቢው ማን ነው? አሁን በብሉይ ኪዳን ሊቀ ካህኑ ቤተ መቅደስ ውስጥ ገብቶ ያገለግል ነበረ። አሁን ግን ክርስቶስ የአዲስ ኪዳን ሊቀ ካህን ስለሆነ በራሱ ደግሞ የሚለው እዚህ ጋ ዘጠኝ ሃያ አራት ላይ አመፃን የሚጨርሰው ኃጢአትን የሚያስተሰርየው በደልን የሚያስተሰርየው የዘላለም ጽድቅን የሚያገባው ራዕይና ትንቢትን የሚያትመው ቅዱሰ ቅዱሳንን የሚቀባው ማን ነው? ነው የጠየቁ ክርስቶስ፣ ክርስቶስ ራሱን ነው የሚቀባው ነው እኮ ማን ነው የሚቀባው? ቀቢው ማን ነው? እዚህ ጋር ቀቢ የተባለው እኮ ኤክስፕሌን አድርግ። እሺ፣ ችግር የለውም። ክርስቶስ ኃጢአትን፣ አመፃን ሊጨርስ ሲል የሰዎች ልጆች አመፅ የተደረገውን በሙሉ በሱ ላይ ሊጠናቀቅ ነው ኃጢአትንም ሊፈጽም ሲል ንየኃጢአት ደመወዝ ሞት ነው። ኃጢአትንም ፈጽሞ ሊገድል ነው ሊያጠፋ ነው። ራሱ የቅድስተ ቅዱሳን ይቀባ ዘንድ የሚለው ወደ እሱም እመጣለሁ በደልንም ያስተሰርይ ሲል ስለ በደላችን የእኛም በደል ሊያስተሰርይ ነው። የዘላለምን ጽድቅ ያገባ ሲል የዘላለምን ጽድቅ በክርስቶስ ኢየሱስ እንደሆነ ሊያመጣ ነው። ለእኛ ለሰዎች የራሱን ጽድቅ ለእኛ ሊሰጠን ነው። አሁን ራእይንና ትንቢትን ያትም ሲል ስለ መሲሁ የተነገረውን በሙሉ ሙሴ በሕግ የሰጠውን ሌዋዊ ለኃጢአት ማስተሰሪያ ስለ ሕዝቡና ስለ ራሱ ኃጢአት በፋሲካ ቅድስተ ቅዱሳት ውስጥ ገብቶ ደም የሚረጫው ሰባት ጊዜ የሚረጫውን ደም ክርስቶስ ኢየሱስ ግን ወደ ሰማያዊ የበግና የጥጃ ሳይሆን የራሱን ደም ይዞ ነው የሚገባው ማለት ነው። ስለዚህ ይሄ ራእይና ይሄ ትንቢት የሚታተም ነው ሲልድ ነው የሚሆን ተፈጸመው ጥያቄ መረዳት የመርስ ግማሽ ነው ይባላል። ማለት የምጠይቀ ጥያቄ ሌላ ቅዱሳ ቅዱሳንንም የሚቀባው ቅድስተ ቅዱሳንንም የሚቀባው በኦሪት ጊዜ ቅድስተ ቅዱሳኑ ቤተ መቅደስ ውስጥ የቃል ኪዳኑ ታቦት ማደሪያ ነበረ። አሁን ግን በአዲስ ኪዳን ግን እናንተ እንደ እግዚአብሔር ቤተ መቅደስ ናችሁ ብሎ አሁን እኛን ነው የሚቀባው። የጠየኩ ጥያቄ ቅድስተ ቅዱሳን ይቀባ ዘንድ ሲል ቀቢው ማን ነው አልኩ። ቅድስተ ቅዱሳን የተባለው ማን ነው? ስለ ማን ነው ያልከኝ? ቅድስተ ቅዱሳኑ በኦሪት አልኩ። ኧረ የጠየኩት ዳንኤል ዘጠኝ አራት ላይ ያለውን ጥቅስ ነው የጠየቅኩ እባክህ ማለት ዝም ብሎ እኮ ትንቢት አይደለም አላልኩም። እኔ አንተ ስጠይቅ ብሉይ ኪዳን ላይ ስላለው ነገር ታወራለህ። እኔ የጠየቅኩ ጥያቄ ዘጠኝ ሀያ አራት ላይ ቅድስተ ቅዱሳን የተባለው ማን ነው ብዬ ጠየቅኩ። ክርስቶስ ነው አልከኝ። ቀቢው ማን ነው አልኩ። አልመለስክልኝም። አንዴ ስላመፃ ምናምን ትለኛለህ። እሱ ላይ ችግር የለብኝም። የጠየኩ ዘጠኛ 24 ላይ ቅድስተ ቅዱሳን ይቀባ ዘንድ ይላል። ቅድስተ ቅዱሳን የተባለው ማን ነው? ቀቢው ማን ነው? እሱ ላይ እሱ ላይ ነው ያለሁት። ትንቢት አይደለም ነው አይደለም ማለት ነው። ትንቢትማ ነው። እሱን እኮ ነው ብሬክዳውን ላደርግልህ ከፈቀድክልኝ። ማብራሪያ አይደለም የጠየኩት ጥያቄ። ከሌ በለኝ ቅድስተ ቅዱሳኑ እከሌ የሚባል አይደለማ ያኮ ማን ነው ነገረኝ። ቀቢው ማን ነው? ተቀቢው ማን ነው? ተቀቢው ቅድስተ ቅዱሳኑ ማን ነው? በኦሪት እኮ ቅድስተ ቅዱሳን ውስጥ ቅባት አይገባም ነበር፣ ደም ነበር የሚል እኮ 24 ላይ ነው ያልኩ። አዎ፣ ስለ ብሉ ኪዳን አልጠየቅኩም። ብሉ ኪዳን ላይ ኦሪት ላይ ስለነበረው ቤተ መቅደስ አይደለም የሚያወራው። ዳንኤል 9:24 ላይ ያለው አዲስ ኪዳን ላይ ነው ስላለው ካልክ ቅድስተ ቅዱሳን ይቀባ ዘንድ ሲል ቀቢው ማን ነው? ተቀቢው ማን ነው? እኮ አሁን ቤተ መቅደሱ እኛ ነን። የሚቀደሰው ክርስቶስ ቅድስተ ቅዱሳን የሚባለው ቅድም ክርስቶስ ነው አልከኝ። አሁን ደግሞ እኛ የሚቀባው ክርስቶስ ቅድስተ ቅዱሳን ማን ነው አልከኝ። ቅድም ቅድስተ ቅዱሳኑ ታቦቱ ሪፕሬዘንት የሚያደርገው ክርስቶስ ነው አልኩ። ለእነሱም ይህንን ቤተ መቅደስ አፍርሱት እና በሶስት ቀን እሰራዋለሁ ስላቸው አንድ ያስረዳው አንድ አስረዳው፣ እስኪ ጃቢር ድጃቢር እስኪ ማለት ጥያቄው ካልገባው አስረዳው። በጣም እየከበደኝ ነው የመጣው ማስረዳት። ይ ልጅ ቅድስተ ቅዱሳ ማነው የሚለውን ነገር አንዴ ክርስቶስ ነው ትላለ፣ አንዴ እኛንን ትላለ። ወጥ የሆነ ነገር ይኖር ለአርጊመንት ጃቢር አለ እሺ አለ ይሳቅ። አስረዳው መንገድ ግሩም ግሩም አሁን ለምሳሌ ይረዳዋል። እራሱ ግሩሜ ሰላም ብያለው። ግሩሜ ዋሒድ፣ እንደት ነህ? በቅድሚያ ሰላምታ ላቅርብ። ከረጅም ጊዜ ሰላም ነው እንደት ነህ? ሰላም ነኝ አለሁ፣ አልሐምዱሊላህ አንተ ደህና ነህ? አለሁልህ ሁሉ ሰላም ይመስገነው። ሮዝ ሊረዳኝ አልቻለም። ጥያቄውን ጥያቄውን እስቲ አንድ ድገምለት ግሩምዬ፣ 924 ላይ ያልኩት ቅድስተ ቅዱሳኑ ይቀባ ዘንድ ሲል፣ ቅድስተ ቅዱሳኑ ማን ነው? ቀቢው ማን ነው ነው የጠየኩት የነበረው። እስቲ አንዴ ጥያቄ እንድገምለት። አንድ ስ ገብቶታል፣ ትሩዝ ገብቶታል፣ እውነት ገብቶታል። መልስ እስቲ ዱከ ማነው ትሩዝዬ? እኔ መለስኩኝ እኮ ቅድስተ ቅዱሳኑ ላይ ሊቀ ካህኑ ደም ነበር የሚረጭ የነበረው ስለ ራሱና ስለ ሕዝቡ አቅያ ክርስቶስም ደግሞ ይሄ ትንቢት ነዋ ይሄኛው ዳንኤል ምዕራፍ ዘጠኝ ቁጥር ሀያ አራት ላይ ያለው መተላለፍን አጢአትን ለመደምሰስ በደልን ለማሰርሰር ላይ፣ ይሄ ወደፊት እኮ የሚፈጸም ነው። የዘላለም ጽድቅን ለማምጣት ራእዩን ትንቢቱን ለማተም እንዲሁም ቅድስተ ቅዱሳኑን ለመቀባት ለህዝብህና ለቅድስቲቱ ከተማ ሰባ ሳምንታት ተወስኗል ይላል። አሁን ቅድስተ ቅዱሳኑን ለመቀባት፣ ቅድስተ ቅዱሳኑን ለመቀባት ይላል እና እዚጋ ቅድስተ ቅዱሳን የሚለው ቀቢው ማን ነው ነው የሚቀባው ማነው? አይደለም ካልተሳሳትኩ ኮሪ፣ አዎ እንደዛ ነው፣ ትክክል እኔም እኮ እኔም እኮ ገብቶኛል እኮ ቀቢው ማነው ነው። ቀቢው ክርስቶስ ነው። የሚቀባው ደግሞ በደሙ ነው አልኩት። እኮ ማን ነው የሚቀባው? ቅዱሳን የሚቀባው ቅዱሳኑ ማነው ነው። ጥያቄ ኦኬ አሁን ሪፈረንስ ለምሳሌ ዕብራውያን 911 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ካላት ሆኖ ማብራሪያ አይደለም የፈለግኩት ቅድስተ ቅዱሳን የተባለው አሁን ይኸውልህ ቀቢው ክርስቶስ ነው አልክ ተመልከት እንግዲህ ሌላ ትምህርት ነው አዲስ ትምህርት ቅድስተ ቅዱሳኑ የሚባለው ማን ነው የሚቀባው ቀቢው ክርስቶስ ከሆነ ተቀቢው ማን ነው ከተቀቢውማ ቤተ መቅደስ ውስጥ የሚደረግ የነበረው ስርዓት ለማስተሰረይ የሚደረገው በግ የሚቀባው ስርዓት የበግ ደም የሚፈስበት የነበረው ስርዓት እሱን ነው የሚያደርገው። የዘላለም ቅድም ይሆ አሁን ደግሞ ሶስተኛ ጊዜ ደግሞ ሌላ ነገር ነው። ቅድም ቅድስተ ቅዱሳን የተባለው ክርስቶስ ነው ብለህ ነበረ። አሁን ደግሞ ደግመ ምን ብላ ቅድስተ ቅዱሳን የተባል ነው እኛንን አልክ። ቤተ መቅደስ የተባል ነው አሁን ደግሞ ለሶስተኛ ጊዜ ደግሞ ቅድስተ ቅዱሳን ማን ነው አልክ? ማን ነው አልክ? ማናቸው አልክ? አሁን ደግሞ ሶስተኛ ጊዜ እስቲ ድገመው ሌላ ነገር እኛ እንደ እግዚአብሔር ቤተ መቅደስ ነን። ቅድስተ ቅዱሳን የተባለው ማነው ነው አልከ? አሁን ድገመው። ያልከውኮ አሁን ቅድስተ ቅዱሳኑ ታቦት የሚቀመጥበት የነበረ ነው ኖ አዲስ ኪዳን ላይ ቅድስተ ቅዱሳኑ የተባለው ማን ነው አልክ? አሁን ቅድም ክርስቶስ ነው አልክ። አዲስ ኪዳን ላይ ቅድስተ ቅዱሳኑን የሚቀድሰው ክርስቶስ ነው። ከቅዱስተ ቅዱሳኑ ምንድን ነው ነው? በደሙ ነው የተቀደሰው። ከግሩም ጋር ልቀጥል ምንግባባ ይመስለኛል ቅድስተ ቅዱሳኑ ምንድን ነው ነው የጠየቅኩ። ስለ ክርስቶስ ነው የቀደሰው አልከኝ፣ ተስማማል። ክርስቶስ ነው የቀባው አልከኝ፣ ተስማማል። ቅድስተ ቅዱሳኑ የተባለው ምንድን ነው ነው የጠየቅኩ። የተባለ ቅድስተ ቅዱሳኑማ ታቦቱ ሚያር የሚቀመጥበት የነበረው ሩም ነው። ቅድስተ ቅዱሳኑ አዲስ ኪዳን ላይ ነው ያልኩ እኮ። አዲስ ኪዳን ላይ ቅድስተ ቅዱሳኑ የሚባለው ምንድን ነው ነው ያልኩ። በኦሪት የነበረውን ስርዓት ነው የሚጠቅስ ያለው የኦሪት ስርዓት የነበረው በሰብይ ላይ ከጠፋ በኋላ ቤተ መቅደስ የሚባል ነገር አለ እ ክርስቶስ ከመጣ በኋላ ኦፍኮርስ ክርስቶስ ራሱ በነበረበት ጊዜ እኮ ቤተ መቅደሱ ነበረ። እሳ ገብቶ ታዲያ ውስጥ ገብቶ ቀብቶታል ክርስቶስ ያንን ቤተ መቅደስ ቅድስተ ቅዱሳኑን ሲጀምር ቅድስተ ቅዱሳን የሚባል ነገር ከባቢሎን ምርኮ በኋላ አለ። ክርስቶስ መጥቶ ያንን ስርዓት ነው የፈጸመው። ከባቢሎን ምርኮ በኋላ በነበረው ቅድስት አደባባይ፣ ቅድስትና ቅድስተ ቅዱሳን የሚባለው ሶስት ረድፍ የነበረው ሙሴ ላይ የሰርቶት የነበረው ድንኳን ነው። በኋላ ላይ ሰለሞን የሰራው ነው። ከባቢሎን ምርኮ በኋላ ቂሮስና ዳሪዎስ መጥተው ከሲያሰሩት አደባባይ፣ ቅድስና፣ ቅድስተ ቅዱሳን ምና የሚባል ነገር አለ። እንደዛ የሚባል ነገር አለ። ቅድስተ ቅዱሳኑ አለ። ታቦቱ ብቻ ነው ኤርሚያስ የደበቀው የት እንዳለ ማይታወቀው እኮ። እስቲ ማስረጃ ስጠኝ። እንደዛ አዲስ ኪዳን እኔ አላቅም። አዲስ ኪዳን ክርስቶስ በመጣበት ሰዓት ላይ የነበረው ዘካሪያስ ሊያጠን ገብቶ አልነበረ? ወደ ቅድስተ ቅዱሳን ገብቶ ገብርኤል ሊያገኘው እስቲ ቅድስተ ቅዱሳን ወደሚለው እስቲ ማስረጃ ሉቃስ አንድ ላይ እኔ አላነበብኩም፣ አውጣና አሳየኝ። ቅድስተ ቅዱሳን ሊያጥን ገባ የሚል ነገር አላነበብኩም እኔ ካለ እስቲ አውጣና ስጠኝ። አውጣና አሳየኝ። እኔ አላቅም። ራሱ አዳዲስ ነገር ነው እንትን የምትለው አንተ፣ እንደሚመቸኝ ነው ኢንተርፕሬት የምታደርገው እኔ እንደሚመቸኝ። አለም ክርስቶስ ነው ትላለህ፣ አንደኛንን ትላለህ። አሁን ደግሞ ራሱ ቤተመቅደስ፣ ድንጋዩ ድንጋዩ የድንጋዩ ቤተመቅደስ ነው ቅድስተ ቅዱሳን የተባለው እያልከኝ ያለው እና ሉቃስ አንድ ላይ ሲያወጣውና ያልኩህ በኦሪት የነበረው ቤተመቅደስ ስርአቱን የነበረው ቅድስተ ቅዱሳን የሚባለው ዘካርያስ የገባበት ነገር ቅድስተ ቅዱሳን ተብሏል፣ የሚለውን ነገር ሉቃስ አንድ ላይ አለ ብላል። እስቲ ያወጣ እናሳየኝ። ኦኬ ዝክ ኡስታዝ እንትን ይህንን መረጃ ማምጣት ካልቻለ መረጆቹን አሰባስቦ ይምጣ። ከሌላ ሰው ጋር አቀጥሉ ይሻላል። ምክንያቱም ተከባብሮ ነው የሚያወራው። ግን ምንድነው አዳዲስ ነገር ወላሂ አዳዲስ ነገሮችን ዳንኤል እንትን ላይ ለነግረው ነበረ ያሰብኩት፣ የነበረው ግን ምንድነው እሱ ፕሪሰፖርት የሆነ አንደርስታንዲንግ አለው። መጀመሪያ የተሞላው ነገር ለረጅም ጊዜ አብሮት ስለቆየ ለእሱ ከባድ ነው። ራሱ ፔን ነው አውጥ አውጥተህ ታጣለው ማለት ነው። አውጥተህ ለመጣል በጣም ይከብዳል እራሱ እና፣ ኦኬ ቫይዶ ሉቃስ ወንጌል ምዕራፍ አንድ ቁጥር ስምንት ላይ እንዲህ ይላል፣ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ቤተ መቅደስ ይላል። አዎ ቅድስተ ቅድሳን ይላል ወይ ነው ጥያቄ። ሊቀ ካህን እኮ ነው ሰውየው። ገባኝ። ግን ሊቀ ካህን መሆኑ አይደለም። ግን ቅድስተ ቅድሳን የሚባል ነገር አለ ወይ ከእንትን በኋላ ከባቢሎን ምርኮ በኋላ አደባባይ፣ ቅድስትና ቅድስተ ቅዱሳን የሚባሉ ሶስቱ ረድፎቹ አሉ ወይ? ሲሰሩ ኦፍኮርስ ይሰራል። ታቦቱ ባይኖርም እግዚአብሔር ያዘዘው ስለሆነ በድንኳኑ ስራ ይሰራል። ኦፍኮርስ ምናባዊ የሆነ ነገሮችን እኔ ብዙ እንትን አይደለም፣ ነባራዊ የሆነ ነገሮች አለ ወይ? አሁን ኢማጂኔሽን ነው፣ ዝም ብሎ በጨበጣ ነው። ማን ነገረ ብባል ዘትሩስ ነገር ማለት አልፈልግም። ቅድስተ ቅዱሳን የሚባል ነገር አዲስ ኪዳን ላይ ካለ አለበለ ጥቅስ ስጠኝ። ከሌለ ግን ሊኖር ይችላል በሚል ነው። ኢማጂኔሽን ነው፣ ራሱ ምናባዊ ነው፣ ፋንታሲ ነው እየነገርክኛ ያለው ለቀጣይ ምንድነው? ዘትሩስ ነው የነገር ማለት አልፈልግም። የተጻፈ ነገር ያስፈልጋል ኤቪደንስ። ኦኬ። ስለዚህ ሊቀ ካህን በዛ ሰዓት አያስተሰሪም ነበር ማለት ነው። ሊቀ ካህን አይገባም አላልኩም፣ ግን የሚገባው ቅድስተ ቅዱሳን የሚባል ነገር ነበረ ወይ? አዲስ ኪዳን ላይ ኢየሱስ በበጣበት ዘመን ከቦቱ የለም እንጂ ስርዓቱ ማይግድ ይቀጥል ነበር። አለ ወይስ የለም ነው ያልኩ። ቅዱሰ አለ የሚል ነገር አለ? ቃሉ አልተጻፈም፣ እንደዛ ተብሎአልተጻፈም የቅዱሳኖች ቅዱስ ማን ነው? አለ ላይ ክርስቶስ ኢየሱስ ነው። ታዲያ በቃ እንደዛ ነው። ራሱ የተቀባው ማን ነው? መሲሁ ነው፣ መሲሁ ነው። ቀቢው ነው እግዚአብሔር ክርስቶስ ነው ቀቢ የሚል ነገር አለ በአዲስ ኪዳን ያ በአዲስ ኪዳን የተቀባው ክርስቶስ ኢየሱስ ነው። መንፈስ ቅዱስ የሰጠው እሱ ነው። በኦሪት ክርስቶስ ቀቢ ነው የሚል አዲስ ኪዳን ላይ አለ ወይ? ነው የተቀባው ማን ነው ብዬ አልጠየቅኩም። ቀቢው ማን ነው ነው ኢየሱስ ቀቢ ነው የሚል ነገር አለ ወይ? ነው በአዲስ ኪዳን እኮ የቅባት ስርዓት የለም። በኦሪት ነው እንጂ የነበረው። እሱማ ቅባት እኮ እምለው እኮ መንፈስ ቅዱስን ነው አዲስ ኪዳን ላይ አሁን አንተ የምታወራው ነገር መንፈስ ቅዱስን እፍ ብሎ ሰጣቸው ይላል። ስለዚህ በዛ ሴንስ ከሄድ በብሉይ ሴንስ ከሄድ ቀባቸው ማለት ነው። መንፈስ አይደለም አይደለም እንደዛ ማለት አይደለም። ራሱ እሱ አሁን ሌላ ርዕስ ነው እራሱን የቻለ ማለት ነው። ኤኒዌይ ችግር የለውም። ለቤሊ እንተውለትና በቃ ስለ ሳሊቬሽን እናውራ። ከቤሊ ጋር ይመስለኛል አደል ጃቢሮ፣ እንደዛ አይሻልም? አው እንትን ዘትሩዝ ይሄ የተነሳውን ሀሳብ በደም አጥናውና ሰፋ ያለ ነገር ይዘመተ እንደ ሙገታ ነገር ቢደረግ አሪፍ ነው። አው አሁን አንተ ማሙገት ማለት ነው። አላጠናህም አላጠናህም። በዛ ዙሪያ ላይ ሰፊው ነጥብ ትንካሪ የሚፈልግ ነገር ነው። ሰፋ ያለ ነገር የሚፈልግ ነው። ያንን አላጠናውም። ሳታጠናው ደግሞ እኔ ደግሞ እያንዳንዷን ነገሮች ላስረዳ ስሞክር አንተ እንደ መከራከር አድርገ ነው። ለመከራከር በዛ ዙሪያ ላይ በቂ እውቀት ኖሮ ልክ እንባለፈው ነገር ላይ ስናወራ በቂ ጥናት አጥንታል። ስለዚህ ምንድን ነው ደቂቃ ተመደበውልህ በስነ ስርዓት ምናምን ነገር እየተደማመጥን ጥሩ ውይይት ነበር ያደረግነ ነበር። የአሁኑ ግን ምንድን ነው የሆነው በዛ ዙሪያ ላይ በቂ የሆነ ዝግጅት ስላላደረግ ፍራስትሬት እያደረግ ነው ያለው። ፍራስትሬት ማለት ምንድን ነው እየዛልክ ነው ያለው። ያ ደግሞ እንዲሆን አያስፈልግም። አንተ ጥሩ ልጅ ነህ። ጥሩ አክባሪ ነህ። ስርዓት ያለ ልጅ ነህ። በቃ እንደዚህ ነው የምንፈልገው እኛ። ሁሌም እንደዚህ እንድትሆን ነው። ትሉ ዚህ እሺ፣ አብሽር ቫይዶ። ትንሽ እንትን አልኩት፣ ምንድን ነው የሆነ ትንሽ እንትን እንኩብህ መሰለኝ፣ ዛሬ ጠንከር አልኩብህ። እንዴ አረ፣ እንደ እንደ ድሮው ነው ያለኸው። በቃ ሻፉ በለኝ። ምናልባት አይታወቅም፣ የሰው ልጅ ነኝ እና ጠንከር። ምንም ችግር የለውም፣ ምንም ችግር የለው። ጥሩ ወዳጅነታችን እንዲቀጥል እፈልጋለሁ። እንቀጥል። ከቤሊ ጋ ትሩዝዬ ቀጥሉ፣ ቀጥሉ፣ ቀጥሉ። ቤሊ ያለህ ይደንደና በቃ፣ እስቲ ስለ ሳልቬሽን እናውራ እናንተ